እኔ ደግሞ ሀረርም ሆንሽ ድሬዳዋም ሆንሽ ሀረማያም ሆንሽ የትም ሆንሽ እመጣልሻለሁ። አለቅሽ፣ አይ መጣልሻል። ስምኛ ዩ የእውነት አሁን አንቺ ድሬዳዋ ብትጂ ምታገኛት መስሎሽ ነው አይደለም። አንቺ ሰኢድም በሄዳ ያገኛትን እዛ የሆነ ሃራ እንትኑ ላይ አይቁ ላይ በጀልባ ምናም ቆማ እንደዛ ትዝናና። የምር እንደዛ ጨዋ ሰኢድ ለሰኢድ አዝና አዛ ይመስላ እንደዛ ጫዋ የእውነት ሽ መስሎሽ ነው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 አረስነው አገባልኛ እርግጠኛ ነኝ። እውነት ሱመያ የልቧን በቃ ማለት ሠኢድን ያደረገችውን ነገር አድርጋ ቀጥታ አቋርጣ ወደ ለመግባት ጣጣትያለሁማተ ሰባተኛ ሰማይ ልንገራቸዋል እቺ እውነት እውነት ቺ ሰላቢ ነች፣ ሴጣን ነች ማለት የሆነ ብቻን የምትሄድ መስሏችሁ ነው። እኔ እርግጠኛ ነኝ። ሴጣን ተደራጅታ ከሴጣን ማህበር አብራ ምጤ ነው የሚመስለው እርግጠኛ ነኝ። ኦርጅናል ሰራሪ፣ የሰራሪዎች አለቃ አንደኛው አንደኛው። ሱመያ ሊይዛት ያልቻለው በምክንያት መሰላችሁ? ቀጥታ እሷ እውነት ሰኢድ ምንም አምልጦት አያውቅም። እስከዛ ላይ ግን እሷ ከሴጣኖች ጋር አንድ ላይ ተደራጅታ አላ በቃ እንደዛ አብራ ስለምትሄድ እንጂ ሰኢድ እሷን የመያዝ አቅም አንሶ አይደለም። ሰኢድ እኮ አንቺን የሚገርምሽ ነገር እውር ዝንብ አለ፣ አንድ አይን ያላትን ዝንብ ለይቶ መያዝ ጠንካራ ሰው ነው ሰኢድ ማለት። እንዳለሽ በጀልባ ሄደሽ ወደ የመን ካላመለጥሽኝ ቀጥ ብዬ መጥቼ ማንቁርቶች ላይ ነው የምቆመው። ማንቁርቶች ላይ አለቅሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። እንደምን ናችሁ? ሰላም ነሁሰላነሰላም ሰላም እንዴት ናችሁ? በያላችሁበት የሰይድ ተከታዮች በሙሉ ሰላማችሁ ይብዛ። ቡኒ ሰላም አሰላሙ አሌይኩም ወረህመቱላሂ ወበረካቶ። እንግዲህ አዩ ብለዋለች እና ያው ሁላችሁም በያላችሁበት ሰላማችሁ ይብዛ እያለን እንግዲህ ዛሬ የሰይድ ቻናል ላይ እንገኛለን ያዩ አዎ ያው እንግዲህ ተመልካቾቻችን ያለንበትን ሁኔታ በሶሻል ሚዲያ ሁላችሁም ታያላችሁ ታውቃላችሁ። ምን አይነት ሁኔታ ላይ እንዳለን ታውቃላችሁ። ዛሬ ልላችሁ የመጣሁት በሳይት ቻናል ላይ ምን ትሰሪያለሽ? እናንተ ምን ቤት ናችሁ? በሳይት ቻናል ላይ የምታወሩት የምትናገሩት ልትሉት ትችላላችሁ። እሱ መጠየቃችሁ ልክ ሆኖ እንዳለ ግን ዛሬ መጣ ነው። እንዴ መጣሽ? ለምን መጣሽ? የሚል አይነት ጥያቄ ሊቀርብ ይችላል። ለምን እንደመጣው እንዴት እንደመጣው መጀመሪያ ነግሬያችሁ ወደ ጉዳይ እንገባለን። ሰሞኑን አይታችሁ ከሆነ ሱመያም ሰኢድን እየፈለገችው ነው። ሰኢድም ያለበት ቦታ ዱካው ጠፍቷል። የት እንዳለ አናቅም። በጣም ጭንቀት ውስጥ ነው ያለ። ነው እንደውልለታለን። ስልኩ አይሰራም። የደወሏቸው ደንበኛ ጥሪ አይቀበልም። ማንም ሰው እሱን ያየው ሰው የለም። እስከዛሬ ጎንደር እንደሄደ ከጎንደር ሄዶ ወደ ገጠር ከሄደ በኋላ ያለበትን ሁኔታም የት እንዳለ የምናውቀው ታሪክ የለም። ሰኢድ ቻናል ላይ እንዴት መጣሽ፣ እንዴት ተገኘሽ፣ እንዴትስ ልለቂ ቻልሽ ብላችሁ ጥያቄ ልታቀርቡልኝ ትችላላችሁ። ጥያቄው ግን ምን መሰላችሁ? ሰኢድ በጣም ጠንቃቃ ሰው ነው። አንዳንዴ ቻናሌ ሊጠፋ ይችላል፣ ስርቁ ሊሰረቅ ይችላል፣ ፎርማት ሊሆን ይችላል። ከስልኩ ላይ ብዙ ብዙ ነገር ሊያጋጥመው ስለሚችል ቻናሎቹን ያሉትን ነገሮች እንዳለ ወደ ሌላ ስልክ ገልብጦ ትርፍ ስልክ ቤት ያስቀምጣል። ሁሌም ላፕቶፕ ትርፍ ትርፍ አድርጎ ቻናሎቹን እዛ ላይ አድርጎ ያስቀምጣል ቤት ውስጥ እና ልለቅም የቻልኩት እንደምታውቁት ትርፍ ነገር እዛ ስላለ ፓስወርዶቹንም ስለማውቅ ማታ ማታ አንዳንዴ ሲጠቀም ስለማየው እሱን ነገር ከፍቼ የእሱ ቻና ላይ መልቀቅ አለብኝ። ሰይድ እንደ ጠፋም ህዝብ ማወቅ አለበት። አሁን ብዙዎቻችሁ ወይ አዩጋ ቤት ቁጭ ብሎ ይሆናል ልትሉ ትችላላችሁ። እኔም ያለበትን አላውቅም ስለሆነ ህዝብ ሰይድ እንደጠፋ ካዩ ደግሞ እንዲነግሩን፣ ሱመያም ደግሞ እያደረገች ያለችው ነገር ልክ አለመሆኑ ዛሬ እዚህ ጋ አውርቼ ስለ ሰይድ አንዳንድ ነገሮች አውርተን ህዝቡ ማወቅ አለበት ብዬ ስለማስብ ነው። ለምን ሰይድ የሆነ ነገር ቢሆን የሆነ ነገር ቢደርስበት እኔን የምትጠየቀው ወይ ሱመያ ነች የምትጠየቀው፣ ማን ነው ተጠያቂ የሚለውን አስቤ ነው እና እንደነገርኳችሁ ሰይድ ጎንደር ከሄደ በኋላ ከጎንደር ተነስቶ ከባህር ዳር ተነስቶ ገጠር ገባ። ከገጠሩ በኋላ የት እንዳለ አናቅ። ያልደወልኩበት ቦታ የለም። ወንድሙም ይኸው እዚህ ነው ያለው። ቡኒም ታውቃለች። አብረን ነበር ስንጨነቅ የነበረው። እኔ ብቻዬን ነበርኩኝ። እነሱን ጠርቼ ሳማክራቸው ነበር። ኦሸን በተቻለው መጠን ሊፈልገው ፈልጎ ሞክሯል። እኔም ልፈልገው ሞክሬያለሁ። አልቻልኩም። ኢቭን ኢቨን ተዳፍሬ እንኳን ሱመያ ጋ ደውዬ ሱመያ ምንድን ነው ብዬ እንኳን ስደውልላት ስልኬን አታነሳም፣ ቮይሴን አትመልስልኝም። እሺ እኔ ካላናገረች ምናልባት ኦሼን ታናግረዋለች ብዬ ራሱ በኦሼ አናግርያን ነበረ። ምንም ነገር ልትመልስልን አልቻለች። እኔውም በጣም ያናደደኝና በቃ እንትን ያለ ነገር ምንድን ነው በቃ ልክ ለእሱ እንደምታስብ ነገር እንደምትወደው ነገር ሠኢዶ ውዱ ባለቤቴ አንተ ብቻ ጎንደር ና እንጂ እኔ ነው የምቀበልህ፣ ትለዋለች። ጎንደር ሄደ፣ ባህር ዳር ሄደ። ከባህር ዳር የት ሄደች? ገጠር ሄደች። ሠኢድ ደግሞ አርፎ አይቀመጥም፣ ገጠር ሄደ። ከገጠር ጠፍታ እሷ በየአዲስ አዲስ አበባው አንዴ፣ ይኸው አሁን ሰሞኑን ደግሞ ጭራሽ ሆቴል ቁጭ ብላ እና ምንም እየተዝናናች እና በቃ በመጥፋቱ እንኳን ምንም የተጨነቀች እንኳን አትመስለም ምንም ነገር በቃ አሁን፣ ጭራሽ ደግሞ ጭራሽ ብላ ብላ እኔ ለመፎገር እኔ ለማናደድ እዚህ፣ ባሏ ጠፍቶ፣ እኔ ባሏን እየፈለኩ ነው። ባለቤቴ ጠፍቷል፣ የሷ ባል ጠፍቷል። እንዴት ሰው ለአባቶቹ ለልጆቹ አባት አይጨነቅም? ሀረር ላይ ሀረማያ ሄዳ አዩ በረኪና ሠኢድ ትልልኛለች። ጭራሽ እዛ ቆማ ማለት ነው ሠኢዶ ስትል በተለይ እኔ በጣም ነው ውስጤ እየተናደደ ያለው ለምን እኔ ሰይድ የሆነ ነገር ቢሆንስ? እንደ ግን የምታውቀው ነገር ቢኖር ነው እንጂ እንደዚህ ዝናና ያለችው ማለት። ይሄንን ያህል ታውቃለች፣ የሆነ ነገር የምታውቀው ነገር አለ። አይ የሆነ የማታውቀው ነገር ባይኖር ኖሮ እዚህ ቦታ ላይ ሁላችንም እናውቃለን። ግን እዚህ ጋር የማታውቀው ነገር ባይኖር ኖሮ አበዳን ሱመያ ሰይድ፣ እንግዲህ ለእሷ ሲል በጣም ብዙ ነገር ሆኗል። የትና የት ድረስ ለእሷ ሲል እንግዲህ ሁላችንም እናውቃለን ምን ያህል ለሷ መስዋዕት የሆነ እንደሆነ ሁላችንም እናቃለን። አሁንም ሕይወቱን አሳልፎ እስከ መስጠት ድረስ አላ መስዋዕት ራሱን አድርጎ የፈለግኩትን ልሁን ብሎ ነው እሷን ፍለጋ እዛ ሄደው አደለም። ግን የምታውቀው ነገር እዚህ ጋር ባይኖር ኖሮ ከዚህ በፊት ሱመያ አደለም ና ብላ ቪዲዮ ሰርታ ለመልቀቅ ይቅርና ስልክ እንኳን አታነሳለትም። ብዙ ጊዜ ሲሄዱሱ የፈለግኩት እንደ መሰለ እኔ ይሄ ነገር ነው በቃ ደውላለት ከቪዲዮዎች ሰይዶ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 ቴክስት መልሶልኛ አው ስልኩም ዝግ ነው። ቴክስት መልሶልኛ አቅም ቮይስ አስቀምጬለት ሪካርድ ሪካርዱ ምን እንደሆነ እንኳን ምንም ነገር እኔ ምንም እየመለሰልኝ አይደለም። እኔ በጣም ጭንቀት ውስጥ ነኝ። አስቀጥቅጠው ነው፣ አሳስረው ነው። እኔ ላብድ ነው። እኔ የልጆች አባት ሰይዶ የስንት የስምንት ዓመት ባለቤቴ የሆነ ነገር ብላለች፣ ብቻ የሆነ ነገር ብላለች። ውድ ባለቤቴ እኔ እፈልጋለሁ፣ አንተም ማጣት አልፈልግም። ወደ ባህር ዳር ነው፣ የልጆችህ አባት ነው ስትለው በተለይ ወደ ባህር ዳር ነው እቀበላለሁ አለችው። አሁን ደግሞ እሷ ምን እያደረገች ነው ያለችው? ሰይድ ያለበትን አናውቅም። እሷ በየፍሬንድ ሺፑ ሄዳ ማኪያቷን እየጠጣች፣ ጁሷን እየጠጣች ትዝናናለች። በየሀረሩ በጀልባ እየተዝናናች አዩ በረኪና እያለች ስሜን እያጠፋች ትዝናናለች። አንዴ ባህር ላይ ነኝ እያለሁት አንዴ ምን ላይ ነኝ እያለሁ ያለሁት እያለች ትዝናናለች። ሳይዶ እዚህ ምን ላይ እንዳለ አናውቅም። የሆነውን ነገር ቢሆን እሱ ማለት ኢንሻአላህ እሱ ምንም አይሆንም። ምንሽ ይመጣል ምንም የሚሆነው ነገር የለም። እንደ አላህ ፈቃድ ምንም አይሆንም። እናንተም የሚያድን እንትን አትገሉ። ማለት ማሰብ ጥሩ ነው ግን ይሁን አይኗ- አኗር ትክክል እኮ ነህ። ማለት ሁላችንም ወደ ከይር ማሰባችን እኮ አይቀርም። ይሁን ነገር ግን አንተ አንድ ማየት ያለብህ ነገር ግልጽ ያለ ነገር ነው። ይሁን የተሸሸገ ነገር ምንም የለም። ገባ? በቃ አኗር፣ አንተ ያው ማለት ማንኛውም ሰው ወደ ከይር ይሄ ነገር ማሰብ እኮ አይቀርም። ገባ? ሁላችንም ከይር ነው ብለን ለማሰብ እያለን ምሉ፣ እዚጋ የሆነ የሚገድብሽ ነገር አለ። ገባሽ? ከዚህ በፊት ሱመያን ሁላችንም እናውቃታለን ለሠኢድ የሆነ በምን ሰበብ እንደሆነ በምን ምክንያት እንደሆነ እንደዚህ እንትን ይሄን ደረጃ የተዳረሱት ሁላችንም እናውቃለን። ግን ይሄን ያህል ከዚህ በፊት የምታረገውን ነገር የትም የሄደች፣ በቃ እኔ ላገኝ አልፈልግም ብዙ ነገር ሁላችንም እናውቃለን። ልታዩ አይደለም በስልክ አሁን ሊፈልግህ አለው ና፣ አንተ ልጆቼ አባት ነህ ልትለው ቀርቶ ይቅርና፣ ምን አይልባት። እንደምጠላው ታውቃለህ አረ ስለዚህ ስንት ደረጃ ስንትና ስንት ነገር እንደዛ ስታደርገው እንዳልነበር አሁን ከከቱ በቃ ማለት አዛኝ ሆነች። ደርሶ አዛኝ ሆነች፣ ተቆርቋሪ ሆነች፣ ሆነ አይደል አለ አይደል በቃ ሀሳቢ ሆነች። አይ በፊት በፊትስ እኮ በፊት የልጆች ያው ልንገርሽ እንደዛ። አሁን እዚ ነኝ፣ አሁን እዚ ነኝ ቪዲዮ አንድ ቦታ ሆነ ከለቀቀች በኋላ እዛ ቦታ አትገኝም፣ አትገኝም፣ አትገኝም። ሲቀጥል ደሞ እኔ ሳይዶ አሁን ማለት ነው በዚህ ይህኛውን ቪዲዮ አይቶ አለው ካላለ ወይ ደግሞ ያለበት ቦታ ካልታወቀ እከሳታለሁ። እኔ ባለችበት ትያዝ። እሷ ጋር ሄዶ እሷን ፍለጋ ሄዶ ነው ይሄ ሰው የጠፋው። ሰውየው የት እንዳለ አይታወቅም። ምን እንዳደረገች አላውቅም ሲል ከሀገር እንደወጣ ማንኛውም ል እሷን የጠራችው ብዬ አሳስራታለሁ። እኔ አሳስራታለሁ። ግን መክሰስ ምንም አይጠቅም። ሱመያ ደርሶ ተቆርቋሪ የሆነችው ምን የሆነ ነገር ባታውቅ ኖሮ እንዴት እንዲህ ልትል ትችላለች? ነገ ኩልጆች ይጥቋታል። ልክ ነህ እኮ። ግን ሰኢድ እኮ የጠፋው እሷን ፍለጋ ሄዶ እኮ ነው። ገጠር እኮ ነው የጠፋው። ሰኢድ የሆነ ነገር ቢሆን ቢሞት፣ ቢሞት የሆነ ነገር ቢሆን፣ ይሄው እየሰማችሁኝ ነው። ህዝብ ሁላችሁም እየሰማችሁ፣ እኔ ሰኢድ ይሄን ቪዲዮ አይቶ እዚህ ቦታ ነው ያለሁት ካላለ የት እንዳለ ካልተገኘ እኔ እከሳታለሁ። ሱመያ ባለችበት ይያዝል እሷ ላይ እኮ አዩ። አሁን ምንም ችግር የለባትም። አሁን ይምጣ ይምጣ። እሷ የምትለው ያው የልጆቹ አባትም ስለሆነ ነው እንጂ ሌላ ክፋት ምናምን አስባ አይደለም። እሷ እንጂ እሱን እንትን ለማለት ምናምን አይደለም ለመጉዳት አስባ ወይ እሱን እንትን ለማለት አስባ አይደለም። እንደ ይመስለኝ ግን ከሆነ እንደ መጀመሪያቸው አብረው ለመቀጠል ለመኖር ፈልገው ነው። ለዚህ ነው ታዲያ ገጠር ጠርታው ያለበት የጠፋው ለዚህ ነው ከሀገር ወደ ሀገር የምታዞረው። ለዚህ ነው የመን ደርሶ እዚህ እስኪመለስ ድረስ እንደዚህ የምታዞረው። የሌለውን ብር ፍጭጭ አድርጎ የሌለውን አቅም አሟጦ ልጆቹን ፍለጋ እሷን ፍለጋ ሲሄድ ምንም ያልመሰላት ሴትዮ አሁን እንዲታረቃት እንዲወዳ የምታደርገው አሁን ነው። ያው ከጊዜ በኋላ ሲገባት ነው ነገሮች እንደዚህ አሁን የገባት እሱ መጥፋቱ ሲታወቅ መጥፋቱን የሆነ ነገር ሲያደርግ እኔ ሱመያን እንዲህ ነሽ ብዬ ተናግሪያት አላውቅም። ከዛሬ ጀምሮ ግን ሰይድ አንድ ነገር ይሁን፣ እንደው አንድ ነገር ይሁን። ባለፈውም ተናግሬያለሁ። እንደው ቢንቢ የነከሰችው እጁ ላይ ባገኝ አልለቅሽም እገልሻለሁ ብያታለሁ። አሁን ደግሞ ሰይድ ጎንደር ሄዶ ጠፍቷል። ባለችበት ትያዝልኝ። ዛሬ ሄጄ ፖሊስ ጣቢያ አመለክታለሁ። ሰይድ እስከ ማታ ካልደወለልኝ መልስ ካልሰጠም ፖሊስ ጣቢያ ሄጄ አመለክታለሁ። ባለችበት አስይዘውታለሁ። እስካሁን ሲፈልግስ ችግር ውስጥ ገብቷል። እኔ ደግሞ ሐረርም ሆንሽ፣ ድሬዳዋም ሆንሽ፣ ሐረማያም ሆንሽ፣ የትም ሆንሽ መጣልሻሉ፣ አለቅሽ ጣልሻሉ። ስም እኛዩ የእውነት አሁን አንቺ ድሬዳዋ ብትሄጂ የምታገኛት መስሎች ነው? አይደለም፣ አንቺ ሠኢድን ብሄደ ያገኛት እዛ የሆነ ሀራ እንትኑ ላይ ሀይቁ ላይ በጀልባ ምናምን ቆማ እንደዛ ትዝናና። የምር እንደዛ ጨዋ ሠኢድ ለሠኢድ አዝና አዛ ይመስላ እንደዛ ስጮ የእውነትሽን መስሎች ነው?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 አንቺ ሂጂ። ኧረ ሥራው አገባህ። እርግጠኛ ነኝ። እውነት ሱመያ የልቧን በቃ መልክ ሰኢድን ያደረገችውን ነገር አድርጋ ቀጥታ አቋርጣ ወደ ለመግባት ነው ሞጣ ሞጣ እኮ ትዝ ያለኝ አሁን ነው። ሰባተኛው ሰማይ ነው የምልክሽ የሚለውን አንቺን ሰባተኛው ሰማይ ነበር። ሰባተኛው ሰማይ አንቺን ነበር መላክ ለልጆችሽ አስቤ ነው እንጂ ማታውቂውን ሰው እራሱ ክፉ ማድረግ የለብሽም። ስለዚህ አንቺ ገና እሱ መቶ ሊቆጭሽ ይችላል። አሁን የተናገርሽው ንግግር በኋላ ሊቆጭሽ ይችላል። አንተ ስለዚህ እሱ ደግሞ መቶ መምጣቱ ስለማይቀር በኋላ ትጸጸቻለሽ። ስለዚህ እንደዚህ ለሚያልፍ ነገር የሚያልፍ ነገር አትናገሪ። ንገራቸዋን እቺ እውነት እውነት ሰላቢ ነች፣ ሴጣን ነች ማለት የሆነ ብቻዋን የምትሄድ መስሏችሁ ነው እኔ እርግጠኛ ነኝ። ሴጣን ተደራጅታ ከሴጣን ማህበር ውስጥ አብራም ብቴ ነው የሚመስለው። እርግጠኛ ነኝ ሁኦሪናል ሰራሪ የሰራቢዎች አለቃ። ኧረ አንደኛው አንደኛው እውነት እናንተ ሁላችሁ። ኔ እኔ እርግጠኛ ነኝ። ሲጀመር ሱመያ እውነት ሠኢድ ሱመያ ሊይዛት ያልቻለው በምክንያት መሰላችሁ? ቀጥታ እሷ እውነት ሠኢድ ምንም አምልጦት አያውቅም እስከዛሬ። ግን እሷ ከሴጣኖች ጋር አንድ ላይ ተደራጅታ አላለ በቃ እንደዛ አብራ ስለምትሄድ እንጂ ሠኢድ እሷን የመያዝ አቅም አንሶት አይደለም። ሠኢድ እኮ አንቺን የሚገርምሽ ነገር እውር ዝም ባል አይደለም። አንድ አይን ያላትን ዝንብ ለይቶ ሰው ማለት ማለት ደቂቃ ሳይቆይ ከች ብሎ የሚያድን ሰው እኮ ነው። ከበብ ከበብ እዚህ ነኝ ስትባል እዚህ ያደርሷታል። እዚህ ነኝ ስትባል እዚህ ያደርሷታል። ገባህ አይደለ? ከዚህ ወደዚህ የምትለው ለዚህ ነው። አንዳንዴም የሀገሯ ሰዎች ምን ይሏታል? ንግስት ሱመያ ይሏታል። ምን እሷ ንግስት ሱመያ ነች? እሷ የሴጣኖች ንጉስ ነች፣ የሴጣን ነው የኔ፣ የሰይጣኖች ንግስት፣ ንግስ ንግስ ንግስታ። እና ህዝብ፣ እኔ እንልላችሁ ነው የመጣው ዛሬ። ያልኩትን ነገር ደግሞ ቃል በቃል ያዙ። ሰይድ ካልደወለልኝ ይሄን ቪዲዮ አይቶ አን ለመጨረሻ ጊዜ ሊላቹ ብፈልገው እንዳልኳችሁ ሳይጣፍቶ ኤን ቪዲዮ አይቶ ካልደወለልኝ፣ ምንም አይነት መልእክት ካላስቀመጠልኝ ሱመያ እስር ቤት ቂሊን ጦ ማግባትሽን አምነሽ ቁጭበ አዩ አልፈራሽም። ምት ይኮን አለቀደሽ ድሬዳዋ እንዳለሽ በጀልባ ሄደሽ ወደ የመን ካላመለጥሽኝ ቀጥ ብዬ መጥቼ ማንቆርቶሽ ላይ ነው ማንቆርቶሽ ላይ አለቀሽ። ደግ ደግ ደጉና ተነጋገሩ፣ እሱም ይመጣል። ይህን ያል ክፍል ማውራት አይጠበቅባችሁም። ይመጣል እና ደግሞ እሱ ጻ ልጅ አይደለም። ስንት ባህርን አቋርጦ ከዚህ ቤት የሄደ ሰው ነው። ከመልካሙ ነገር እናስብ። ሰይድ ምንም የሚሆን ሰው አይደለም። ከዚህ ቤትም በረሃ ለበረሃ ሄዷል። ከዚህ ቤት ምንም የሚሆን ሰው አይደለም። ሰይድ ማለት ገደል ውስጥ ቢገባ እራሱ ምንም የማይሆን ሰው ነው። ተመልሶ ይመጣል። እናንተ ባትነጋገሩ ጥሩ ጥሩ ነገር ዱዓ ማድረግ ነው የሚሻለው። እሱን በመልካም መልስልን፣ እሱን ጥሩ ነገር ላይ አውልን ማለት ነው እንጂ ያለባችሁ ምንም ነገር አጋጥመው ማለት እንጂ ጫካ ገብቶ ፋኖ እንትና ያረገው ምናምን ከምትሉ ፋኖና ባራ አይደለም፣ በቃ ዱዓ እናርግ። እኛም እስከ ዛሬ እኮ ዝም ብለናል፣ እስከ ዛሬ ዝም ብላለች። ምክንያቱም መልስ ይሰጣል ወይም ላዩ ደውሎ ያወራታል በሚል አሳብ ማለት ነው። ምክንያቱም ባለቤቱ ነች። ሰኢድን እንዳልፈልገው ህጻን ልጅ አይደለም። ውሃ ውስጥ ብከቹ፣ በጀልባው ውሃ ውስጥ ብከቹ፣ ከውስጥ ወጥቶ ይመጣ ሰው ነው ሰኢድ።